የምናመራው ዶክተር ተገኝ ባሽ በወላይታ ሶዶ ኢቲቪ ስቱዲዮ በቀጥታ መስመራችን ላይ ነው የሚገኙት። እና ዶክተር እርስዎ በሚሰሩበት የሕክምና ተቋም ውስጥ የጤና ባለሙያዎች ካለባቸው ሙያዊ ኃላፊነት ስነ ምግባር አኳያ ለተጠቃሚዎች አሁን ላይ እየተሰጠ ያለው አገልግሎት ምን ይመስላል? እሱን ያጋሩን። ባኮ እሺ። ያው ጤና ሙያ በአጠቃላይ በጣም ብዙ መስዋዕትነት የሚጠይቅ ለህዝባችንም ደግሞ ወሳኝ የሆነ አገልግሎት ነው። ያው በየትኛውም አጋጣሚ በየትኛውም ሁኔታ መቋረጥ የማይችል የማይገባ የህዝብ አገልግሎት ነው። ስለዚህ ያንን ታሳቢ በማድረግ ያው ጥያቄው የሁላችንም የጤና ባለሙያ ጥያቄ ነው። መንግስትም ይህን ጥያቄ እንደሚመልስ እናምናለን። ስለዚህ መንግስት ጥያቄውን እስከሚመልስ ድረስ ሁሉም አገልግሎቶች ያው እነዚህ ከተለያየ ቦታ የእኛ ሆስፒታል ስፔሻላይዝድ ሪፈራል ሆስፒታልም ስለሆነ ከተለያየ ጤና ተቋም በተለያየ ከባድ ሁኔታ ውስጥ ሆኖ የሚመጡ ታካሚዎች ናቸው። ለምሳሌም ምጥ ጋር ተያይዞ ምንም አማራጭ የለላት ከገጠር የምትመጣ እናት ወሊድ ምክንያት ደግሞ በተለያየ ምክንያት ህፃናት ጨቅላ ህፃናት አገልግሎት የሚያገኙት ያው እነዚህን የመሰሉና ሳይታሰብ ደግሞ አደጋ ደርሶባቸው በዛ አደጋ ምክንያት ሆስፒታላችን ለአገልግሎት የሚመጡ ታካሚዎች ስላሉ እነዚህም ምንም ከጉዳዩ ጋር ቀጥታ ግንኙነት የሌላቸው ሰዎች ናቸው። አገልግሎቱ ብቻ ፈልጎ ነው የሚመጡት። ስለዚህ ምንም ማቁ ጨቅላ ህፃናትን እናቶችን በዚህ አገልግሎት ላይ ጉዳዩ ጋር ቀጥታ ግንኙነት ስለሌላቸው እነዚህን ጥሎ የእነዚህን አገልግሎትን ጥሎ ከሆስፒታል መውጣት ያው የሙያ ስነ ምግባሩም አይፈቅድም። ይሄን ሁሉ ዓመታትን ብዙ መስዋዕትነት ከፍለን ያው የተማርነው ለህዝባችን እንደዚህ ወሳኝ የሆኑ አገልግሎቱን አቋርጠን ላለመውጣት ለመስራት ነው ያው ቃልም የገባ ነው። ስለዚህ በዛው መሰረት ጥያቄው አግባብ የሆነ ጥያቄ መሆኑን ብንረዳም አገልግሎት ማቋረጥ የሚለውን ለእኛ ምቾት አይሰጠንም። ስለዚህ ያ ምቾት የማይሰጥ ነገር ደግሞ ሙያ ስነ ምግባሩም ስለማይፈቅድ ይህን አገልግሎት የሚያስፈልገው መስዋዕትነት ከፍለን ምንም አይነት ሳናቆራረጥ ለህዝባችን በተለያየ የሕክምና አገልግሎት ክፍሎች እየሰጥን እንገኛለን። የህፃናት፣ የጨቅላ ህፃናት፣ የወሊድ ክትትል ያላቸው ደግሞ ስኳር፣ ደም ግፊት ያላቸው ታካሚዎች ስለኛ ሁኔታ አያቁም እና በዛ ሁኔታ አገልግሎቱን ምንም ሳናቆራርጥ እየሰጠን እንገኛለን። መልካም ዶክተር ወደ ሲዳማ ክልል ደግሞ እናምራና ና የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በቀጥታ መስመራችን ላይ ያሉ። ዶክተር ሰላማዊት ከሰሞኑ ወቅታዊ ሁኔታ ጋር በተገናኘ በሲዳማ ክልል በሚገኙ የተለያዩ የጤና ተቋማት ያለው አገልግሎት አሰጣጥ ምንድን ነው የሚመስለው? ይህንኑ ጉዳይ ከጤና ከሙያ ቃል ኪዳንና ስነ ምግባር ጋር አያይዘው ይመልሱልኝ። እሺ አመሰግናለሁ። በሲዳማ ክልል እንግዲህ ባሉን ተቋማት ከሆስፒታሎችም ላይ እንዲሁም ደግሞ በጤና አጠባበቅ ጣቢያዎች ላይ ሙሉ ለሙሉ አገልግሎት ለማህበረሰባችን እየተሰጠ ነው ያለው። የተወሰነ በሐዋሳ ዩኒቨርሲቲ ኮምፕሬንሲቭ ሆስፒታል ላይ የነበሩ ውስን ክፍተቶች ነበሩ በተወሰኑ ዲፓርትመንቶች ላይ እርሱም ቢሆን ባሉት ባለሙያዎች ተካክሶ እየተሰራ ነው። ስለዚህ ድንገተኛ አገልግሎት እንዲሁም ደግሞ የቀዶ ሕክምና አገልግሎት፣ ሌሎችም አገልግሎቶች ያው ባለሙያው ገብቶ ክፍተቶችን ደፍኖ እየሰራ ይገኛል። አጠቃላይ እንግዲህ ከጤና ባለሙያ ስነ ምግባርና ደግሞ ቃል ገብቶ ከመፈጸም አንጻር፣ ቃልን ጠብቆ ከመስራት አንጻር ያው ጤና ባለሙያ ማለት ከሌላው ሙያ በጣም የተለየ የሚያደርገው የሰውን ልጅ የሚያገለግልበት አገልግሎት ነው። አገልግሎቱም የማህበረሰብ አገልግሎት ነው። ደግሞ ማህበረሰባችን በሞትና በህይወት መሀል ሆኖ ነው ከፈጣሪ በታች ጤና ባለሙያን አምኖ ወደ ተቋም የሚመጣው። ስለዚህ በዚህ ሰዓት በየትኛውም ጊዜና በየትኛውም ሁኔታ ክፍት ሆኖ ተቋሙ አገልግሎት እንዲሰጥ 24 ሰዓት ክፍት የሚሆንበት ምክንያት ይሄ ነው። ስለዚህ ቃልም ተገብቶ ወደ ስራ ስንገባ እንደ ጤና ባለሙያ ይህን ማህበረሰብ ፈተና ቢገጥም ችግር ቢገጥም ዋጋ ከፍሎ የሚያስከፍለውን የትኛውንም ዋጋ ከፍሎ ማህበረሰብን ማዳን የሚጠይቅ ሙያ ከመሆኑ አንጻር ይሄ እንደ ጤና ባለሙያ በተለየ ሁኔታ የሚታይ አገልግሎት መሆኑ ሁሉንም ጤና ባለሙያ ተቋም ውስጥ ገብቶ በተሰጠው ኃላፊነትና ስፍራ ላይ ማገልገል ግዴታው ያደርገዋል። ከዚህ የተነሳ በእኛም ክልል ውስጥ ቅድም እንዳልኩት ከሐዋሳ ዩኒቨርሲቲ ኮምፕሬንሲቭ ሆስፒታል በስተቀር በሌሎች ተቋማት ሙሉ ለሙሉ ባለሙያዎቻችንን አገልግሎት እየሰጡ ነው። ሐዋሳም ዩኒቨርሲቲ ቢሆን ውስን ቦታዎች ላይ ክፍተት ያለውን ዋጋ ከፍለው ከአካክሰው እየሰሩ ስላሉ በዚህ አጋጣሚ ባለሙያዎቻችንን ማመስገን እንፈልጋለን። እናመሰግናለን። ዶክተር ወደ ሀረሪ ክልል ደግሞ እንሄድ። በሀረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን በቀጥታ መስመር ላይ ያሉ ና ዶክተር አብዲ ለእርስዎም ተመሳሳይ የሆነ ጥያቄ ነው ማነሳው። በዛሬን ጨምሮ ባለፉት ቀናት ያለው የሕክምና አሰጣጥ ምን ይመስላል ና የሕክምና ቃል ኪዳንን ጠብቆ ከመስራት አኳያ ሀረሪ አካባቢ ያለው ሁኔታ ምንድን ነው የሚመስለው? እና በጣም አመሰግናለሁ። እንግዲህ በኛ ክልል ያሉት ጤና ተቋማት ሁሉም አገልግሎታቸውን አላቋረጡም እንደቀጠሉ ናቸው ማለት ነው። በጤና ጣቢያዎቹም ሆስፒታሎቹም ማለት ነው ባለሙያዎች በጥሩ ስነ ምግባር ሙያቸውን በቀቡት ቃል ኪዳን መሰረት እያገለገሉ ይገኛሉ ማለት ነው። ስለዚህ ለዚህም ባለሙያዎች በጣም ከፍተኛ ምስጋና ይገባቸዋል። ምንም እንኳን ከሌላ ቦታ ያሉት ጫናዎች ቢኖርባቸው ተቋቁሞ ለአንድም ሰከንድ በሁሉም ጤና ተቋማት በእኛ ክልል ውስጥ በሚገኙ ጤና ተቋማት ዩኒቨርሲቲ ወታሉን ጨምሮ ማለት ነው ስራዎቹ እንትን ለአንድም ደቂቃ አልተቋረጠም። ስለዚህ ስራ ያቆመ ሰራተኛ የለም። ሁሉም ስራ ላይ ናቸው። ማህበረሰቡም እየተገለገለ ያለበት ሁኔታ አለ ማለት ነው። ስለዚህ እንግዲህ ሁሉም ጤና ባለሙያዎች ቃለ መሀላ ፈጽምን ወደ ስራ አለም የሚንገባው። ስለዚህ በማንኛውም ሁኔታ ውስጥ ሰብአዊነት አገልግሎት ነው። የጤና አገልግሎት ሰብአዊነት አገልግሎት ነው። ስለዚህ ሰብአዊነት አገልግሎትን ለማስቀጠል በምንም ሁኔታ ኢንተራፕት መሆን የለበትም ማለት ነው። መቆራረጥ ስለሌለበት ምንም እንኳን ጥያቄ ቢኖራቸው ጥያቄያቸውን በተገቢ መንገድ እያቀረቡ ህዝቡን እያገለገሉ መሆኑን አምኖ እያገለገሉ ያሉት ባለሙያዎች እናመሰግናለን። ስለዚህ በእኛ ክልል ለአንድም ቀን ለአንድም ደቂቃ የተቋረጠ አገልግሎት አልገጠመንም ማለት ነው። ሙሉ በሙሉ በሙሉ ካፓሲቲ እየሰራን እንገኛለን ማለት ነው። ዶክተር አብዲ፣ ዛሬ ላይ ተገልጋዮች ተገቢውን አገልግሎት እያገኙ ነው ማለት እንችላለን? ሀረሪ አካባቢ? አዎ ሙሉ በሙሉ ተገቢውን አገልግሎት በሁሉም ተቋማት እያገኙ ነው። መልካም፣ እጅግ በጣም ነው ማመሰግነው። ከወላይታ ሶዶ ስቱዲያችን ዶክተር ተገኝ ባሼ እንዲሁም ደግሞ ከሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻና ከሀረሪ ክልል እንግዳችን ዶክተር አብዲ አሚን በቀጥታ መስመር ለሰጣችሁን መረጃ ማብራሪያ እናመሰግናለን። ጥሩ ምሽት ይሆነላችሁ።